ሰላም ሰላም፣ ቤተሰቦች የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች፣ እንግዲህ ወደ አምደው ቅዱስ ሚካኤል ለመሄድ ይኸው እንግዲህ ጉዟችንን፣ የመኪናውን መንገድ ጨርሰን አሁን የእግር መንገድ ነው የሚቀረን ማለት ነው። እና ቆርቆሮ ማውረድ እንደገና ደግሞ ለዝክር የሚሆነውን ዘይት፣ የተለያየ አስቤዛ ይዘናል ማለት ነው። እንግዲህ ሰው እንደዚህ በአጭር ታጥቆ ለመንገድ ተነሳስቷል ማለት ነው ወደ አምደው ቅዱስ ሚካኤል ለመሄድ። እንግዲህ ያልመጣችሁ በረከቱ ባላችሁበት ሁናችሁ ይድረሳችሁ። ቅዱስ ሚካኤል ያስባችሁ። አምደው ቅዱስ ሚካኤል እያላችሁ ጸልዩ። እግዚአብሔር ከሁላችን ጋር ይሆንልን። ሰላም፣ እግዚአብሔር በያላችሁበት ይብዛላችሁ። ኢትዮጵያውያንና ውድ ኤርትራውያን በያላችሁበት ጸልዩ። አይዟችሁ፣ በርቱ። እግዚአብሔር ከሁላችን ጋር ይሆንልን። አሚን ይህን ይመስላል። እንግዲህ እስኪ እያላችሁ። ኧረ ተው ተው ተው ተው።

ሰላም ጤና ይስጥልን፣ ቤተሰቦች፣ የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች። እንግዲህ የተጀመረው አዳራሽ ግንባታ ይሄንን ይመስላል ማለት ነው። አሁንም እንግዲህ ዛሬ በለተቀኑ በሰኔ ሚካኤል ማለት ነው፣ ሰው መጠቀም ጀምሯል ውስጥ ላይ ማለት ነው። እንግዲህ የመጣው ቆርቆሮ እንግዲህ ሁለት መቶ ቆርቆሮ ተገዝቷል። ይሸፍንልን ወይም ያልበስልን ያልበስልን አይታወቅም። እንግዲህ በጣም ረጅምና እንደምታዩት በጣም ሰፊ ነው። ዙሪያውን ላሳያችሁ ቤተሰቦቼ፣ በጣም ትልቅ ነው። ተመልከቱ። በጣም ትልቅ ነው። ተመልከቱ። አያችሁት? ደስ ይበላችሁ። ማምላክ ምስክሬ ይውላችሁ፣ ቅዱስ ሚካኤል ደስ ይበላችሁ። በጣም በጣም ረጅምና ረጅም ሰፊና ሰፊ ነው። ተመልከቱት። እንግዲህ ይህንን እንግዲህ ማልበስ ይህንን መስራት እንግዲህ በጣም መታደል ነው። እናንተው ባዋጣችሁት ብር ይሄ ቦታ ተገዝቶ ሙሉ ለሙሉ ነው የተጠቀምኩትኝ። ሙሉ ለሙሉ ቦታው ሙሉ ለሙሉ ተጠቅመናል። ይኸው ከአሁኑ ጀምሮ ሰው ማህበር እየጠጣበት ይገኛል ማለት ነው። እንግዲህ ከላይም አሁን ይሄ እንጨቶቹ ይታያችኋል። ከዚህ በላይ ደግሞ እንደገና ጅፕላስ ዋን ነው የምናደርገው ማለት ነው። ጅፕላስ ስለሆነ የምናደርገው ግንባታው አሁን እንደምታዩት በዚህ ሁኔታ ነው እንትን ያለው። አያችሁት? ይሄ ነው አሁን። ክረምት እየመጣ ነው፣ ቆርቆሮ እናልበስ እናልበስ ስላቸው የነበረው ይህንን ይመስላል ማለት ነው። በጣም ሰፊ ነው ደግሞ ተደልድሎ እና አልቆ ስታዩት እናንተም ከዚህ በላይ ደግሞ አሁን ይህንን ስታዩት ደስ እንደሚላችሁ ምንም ጥርጥር የለኝም። አሁንም ሆነ ወደፊት ቅዱስ ሚካኤል ቤታችንን ይሰራል፣ እኛም ደግሞ የሱን ቤት እንሰራለን። በጣም ረጅም ገና ስላልተደለደለ ነው ይህንን ይመስላል ወገኖች። አሁንም ቢሆን ሊሾ ያስፈልገዋል። ይኸው እንደምትመለከቱት ልሾ ያስፈልጋል። ገና ብዙ ስራ ይጠብቀናል። በር መስኮት ያስፈልጋል ማለት ነው። ተመልከቱ። አሁን በሮቹ፣ መስኮቶቹ እዚህ ጋር አሁን መስኮቶች አሉ ለሱቅ ይሄ ምግብ ቤት። ምክንያቱም ሰው መጥቶ የሚፈልገውን ማግኘት አለበት። እንደምታዩት በረሃ ነው እንግዲህ፣ ዙሪያ ገባውን በረሃ ነው። እዚህ ላይ ምንም ፋሲሊቲ ወይም ለሰው ጠቃሚ የሆነ ነገር አታገኙም ማለት። አሁን እዚህ ጋር ቆጭ ብላችሁ ለመጠመቅ ብትፈልጉ ምግብ ውሃ ያስፈልጋል። ወይም ደግሞ በሱ ጥራጥሬ ያስፈልጋል፣ ሻማ ያስፈልጋል። ስለዚህ ያንን ለማሟላት ንጽህና መጠበቂያ፣ ሴቶች እህቶቻችን ወርሃዊ ልማድ በመጣባቸው ጊዜ እዚህ ሆነው ንጽህና መጠበቂያ ሳይሳቀቁ ሱባኤቸውን እንዲጨርሱ እናንተም ሁላችንም ብንመጣ የምናርፍበት በጣም ሰፊ ለሁላችንም በቂ የሆነ አዳራሽ ነውና ለዚህ ነው ቆርቆሮም የተገዛው። ያወጣችሁትን ብር ምክንያቱም ያረፈበትን እንዲታዩ ስለተፈለገ ነው ይህንን ያደረግኩት ማለት ነው። እንደምትደሰቱበትም ሙሉ እምነት አለኝ። የኔ ውድ የቅዱስ ሚካኤል ልጆች፣ የቅዱስ ሚካኤል ወዳጆች፣ ሙስሊም ክርስቲያኑ እዚህ ቦታ ላይ ገንዘቡን አውጥቷል ማለት ነው። ስለዚህ ኢትዮጵያውያንና ውድ ኤርትራውያን አሁንም በረከቱን ለመሳተፍ ይፍቀድላችሁ። ምክንያቱም ሰው ገንዘብ ስላለው ብቻ ሳይሆን ለመሰጠትም መታደል ያስፈልጋል፣ መመረጥ ያስፈልጋል ማለት ነው። ቅዱስ ሚካኤል የመረጣችሁ ሰዎች ገንዘባችሁን፣ ሀሳባችሁን፣ ሙያችሁን፣ ጉልበታችሁን ሁሉ ሼር እያደረጋችሁ በጸሎትም ደግሞ አስቡን እያላችሁ በጸሎትም ደግሞ እየታሰባችሁ ነው። በሮቹ መስኮቶቹ እንደምታዩቸው፣ ገና ምንም ስራ አልተሰራም ማለት ነው። ስለዚህ በር መስኮት ያስፈልገናል፣ ሲሚንቶ ያስፈልገናል፣ ሲሚንቶ ያስፈልገናል። ድንጋይ ያውዙ ስለሚገኝ በቅርቡ ስለሚገኝ ችግር የለም። ስለዚህ ሲሚንቶ ያስፈልገናል፣ ሲሚንቶ ያስፈልገናል፣ ብረት በር ያስፈልገናል እንደምታዩት ማለት ነው። እንግዲህ ደስ እንደሚላችሁ ምንም ጥርጥር የለውም። ይህንን ይመስላል ማለት ነው። አያችሁት አይደለ? ባለፈው መሰረቱን አይታችሁታል። አሁን ደግሞ ይኸው እንደዚህ ተገንብቶ አሁን ሰው መጠቀም እየተጀመረ ነው ማለት ነው። በፊት ይህ ምን ነበረ ማለት ነው? ቆሻሻ ምናምን ይጣልበት ነበረ። አንደኛ ለቦታውም ክብር ሁኗል። በጣም ደስ ይላል ማለት ነው። እግዚአብሔር ይመስገን። ስለዚህ እንግዲህ አምደው ቅዱስ ሚካኤል ደጁን ለመርገጥ ያብቃችሁ፣ ያብቃን ዘመናችንን ዘመናችሁን ገንዘባችንን ገንዘባችሁን ጤናችንን ጤናችሁን ሰላማችንን ሰላማችሁን ያብዛልን። ቅዱስ ሚካኤል ይጠብቀን። በያላችሁበት ሙስሊም ክርስቲያኑ ቀና አመለካከት ከዚህ ቦታ በረከት የፈለጋችሁ ሁሉ ሰላማችሁ ይብዛላችሁ። ለክፉዎችም ልቦና ይስጣችሁ። ሰላም እግዚአብሔር ይብዛልን። የቅዱስ ሚካኤል ማህበርተኞች ተመልከቱ። ቅዱስ ሚካኤል የአምደው ቅዱስ ሚካኤል እንግዶች የቅዱስ ሚካኤል ልጆች አሁንም አርፈውበት ይገኛሉ ማለት ነው። ስለዚህ በነፍስም በስጋ ማረፊያችን ይች ቦታ ነች ማለት ነው። ማለትም ቅድስት ቤተክርስቲያን ነች ለማለት ፈልጌ ነው። ስለዚህ እኛ ቤቱን ስንሰራ እሱ የእኛን ሕይወት ይሰራል። አሁንም ቢሆን ገና ነው፣ ስራው ተጀመረ እንጂ ያለቀ ነገር የለም። ቤተ ክርስቲያኑን የምንሰራለን፣ አዳራሹን የምንሰራለን። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። እግዚአብሔር ከሁላችን ጋር ይሆነልን። እሺ። በስመ አብ እጆቻችንን፣ እጅ ያለው እጅ ያውጣ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወውልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወውልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር የጸሎት አባት ሁሉንም በጸሎት ሀገርን በጸሎት የሚያስቡ አባታችን ቆሞስ አባ ሞገስ እንዲሁም የደብራችን አስተዳዳሪ ቀሲስ ከበደ፣ የደብራችን ቄሰ ገበዝ የሆኑት በአስተዳዳሪነትም አሁንም እንደዚሁ በአገልግሎቱ በቄሰ ገበዝነቱ እያገለገሉን ያሉን ቀሲስ ዳምጠው፣ ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር እንደ ሰማያውያን መላእክት ለአገልግሎት የምትፋጠኑ ላይካነ ምስጢር ዲያቆናት፣ ምእመናን ወምእመናት በወደደን እስከ ሞት ድረስ ባፈቀረን በመድኃኒት ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ዛት አደረሳችሁ? አሜን። አምላካችን በሥጋ የተገለጠ ለመላእክት የታየ በዓለም የታመነ በአሕዛብ ጆሮ ሁሉ የተሰበከ በጥምቀቱ ሄዳ ደብዳቤያችንን በዮርዳኖስ ባህር ላይ የደመሰሰ በሞቱ ሞታችንን ገድሎ በስጋው ሲሞት በመለኮታዊ ስልጣኑ ሞት እንድል አድርጎ ወደ ላይ ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ የብላቲናዊ ድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሸጋገርንባት አምላክን ያየንባት መንፈሳዊ መስተዋታችን ክርስቶስን ወልዳ ክርስቲያን ያሰኘችን ለቃል መውረድ ለስጋ ማድረግ መንገድ ምክንያት የሆነች እማምላክ ወላዲት አምላክ ድንግል ማርያም ኪዳነ እምረት በእናትነት ክብሯ፣ በአማላጅነት ክብሯ ክብርና ምስጋና ይረሳል። ቅዱሳን ጻድቃን፣ ሰማታት ነቢያት፣ ሐዋርያት ሁሉ ክብር ምስጋና ይድረሳቸው። እንኳን አደረሳቸው አደረሰን። ወንጌሉ ጧትም ተሰብኳል። አሁን አጠር ላለች ደቂቃ እንነጋገርና ሌሎች መልእክቶችም ስላሉን ማለት ነው ወደዛ እንሄዳለን ማለት ነው። እንግዲህ በዛሬው ዕለት ጠቅለል አድርገን ስንመለከተው ቅዱስ ሚካኤል በዓለ ሲመቱ ነው፣ በዓለ ሲመቱ ዕለትና ቀኑ ታስቦ የሚውልበት ሰኔ አስራ ሁለት ማለት ነው። ምን ነው አልኳችሁ በዓለ ሲመቱ፣ ወይም ደግሞ የተሾመበት የመላእክቱ አለቃ ሁሉ ሁኖ የተሾመበት በላይ በእዮር የተሾመበት ዕለትና ቀን ነው ማለት ነው። ስለዚህ ዛሬ ዋናው አላማ የተሰባሰብንበት ዋናው አላማችን ይሄ ነው። የተሰባሰብንበት አላማ ይሄ ነው። ሌላው ደግሞ ድንቅ ድንቅ ተአምራትን እያደረገ እነዛንም ተአምራቶች በዛው ለነማን ምን ተደረገላቸው የሚለውን ስንመለከት ባህራንን የሞቱን ደብዳቤ ተሸክሞ ሞት ተሸክሞ የሞት መንፈስ ተሸክሞ እየተጓዘ ባለበት ጊዜና ሰዓት ቅዱስ ሚካኤል በንጉሥ አምሳል ተገልጾ የሞቱን ደብዳቤ ወደ ህይወት የቀየረበት እፍ ብሎ የሞትን ደብዳቤ ወደ ህይወትና ወደ ሰርግ የቀየረበት ቀን ነው። ዛሬም እኔና እናንተ የጭንቀት መንፈስ ተሸክመን የመጣን ሰዎች አለን። በተለያየ ነገር ተገፍተን፣ አዝነን፣ ተቸግረን አንዱ ገፊ ሌላው ተገፊ፣ አንዱ አሳሪ ሌላው ታሳሪ ሁኖ የመጣበት ጊዜ ቀን ስለሆነ ሁላችንንም ከእስራት ይፍታል። የሞታችንን ደብዳቤ የእስራታችንን ደብዳቤ ቅዱስ ሚካኤል ይፍታልን። ሌላው በዚህ ቦታ ላይ ጸሎት ይደረጋል። መቋሚያ ይዘቀዘቃል። መቋሚያ ለምንድን ነው የሚጣለው? ለምንድን ነው ጸሎት የሚደረገው? ብለን ስንመለከት ይህ ለቦታው ቃል ኪዳን የተገባለት ቦታ ነው። ለአምደው ቅዱስ ሚካኤል ብቻ የተገባለት ቦታ ነው። ሁሉም ቦታ የለም። በየገዳማቱ ስንሄድ የተለያየ ቃል ኪዳን ለየገዳማቱ ተሰጥቷል ማለት ነው። ክፉ ሰዎች ሊያዘናጉን ይፈልጋሉ። እዚህ እንዳንመጣ ይፈልጋሉ። ምክንያቱም እንደ ጣዖት አድርገው በመድፈርና በትዕቢት የሚናገሩ ሰዎች ስላሉ ስለገጠመኝም ክርክር ውስጥም ስላለው ማለት ነው። መቋቢያ እንዴት ይዘቀዘቃል ብለው አሁንም እዚህ የመጣ ሰው አብዛኛው ይወዛገባል። ይሄ የታቦት እንጂ የጣወት ቦታ አይደለም። የእግዚአብሔር የመንፈስ ቅዱስ እንጂ የእርኩስ መንፈስ ቦታ አይደለም። አልተሳሳትንም፣ ተሳስተንም አናውቅም። አባቶቻችን በተገባላቸው ቃል ኪዳን ቦታው በተገባለት ቃል ኪዳን፣ ቅዱሳን በተገባላቸው ቃል ኪዳን ብቻና ብቻ ነው የሚፈጸመው ማለት ነው። መጽሐፍ ቅዱስን ስንመለከት የተዋህዶ ልጆች በኦሪት ዘፀአት ምዕራፍ 14 ቁጥር 16 ጀምራችሁ ስትመለከቱ እንዲህ የሚል አይል ቃል ተጽፎ ታገኙታላችሁ። ቃላት በቃላት ላይ ልደርብ እችላለሁ ካለኝ ሰዓት አንጻር ነው። እና ፈርዖን ህዝበ እስራኤልን እስራኤል ዘስጋን ጨቁኖ ገሶ ረግጦ ቀጥቅጦ ይገዛ ነበረ። በዛ ምክንያት እስራኤላውያን አለቀሱ፣ አነቡ፣ እንባቸውንም ወደ ጸባወት ረጩት ይላል። እግዚአብሔር ያንን እንባ ሰማቸው። ዛሬም እያለቀሳቸው የመጣቸው ሰዎች አላችሁ። እውነት የኖምላችሁ በሐሰትም ልትምሉ የመጣቸው ትኖራላችሁ። ስላየውም ስለሰማውም ስለገጠመኝም ማለት ነው። ልቦና አይስጣችሁ። የተሳሳታችሁ የተገፋንም ደግሞ መገፋታችንን አይቶ ትክክለኛው ፍርድ ይፈርድልን ዘንድ የእሱ ቅዱስ ፍቃድ ይሆንልን። የፍርዳችን ቀን ነው። እግዚአብሔር ሊፈርድብን ሳይሆን ሊፈርድልን ነው የመጣ ነው። ግድላችሁም እንዳይፈረድባችሁ ተጠንቀቁ። ስለዚህ ወደ መጽሐፍ ቅዱስ ክፍል ስንሄድ በሙሴ አማካኝነት እግዚአብሔር ህዝቡን ሊያሻግረው ከባርነት ከሞት ከዛ ከጣዖት ከተማ ሊያሻግረው ሲፈልግ ሙሴን አስነሳ። ባህር ከፍሎ ጥላት ገድሎ ያሻግረው ዘንድ ሙሴን መረጠ። ዛሬም ተመርጣችሁ እያገለገላችሁ ያላችሁ ካህናት አላችሁ። ህዝቡን በጸሎት እያገዛችሁ ያላችሁ ካህናት አላችሁ። ህዝቡም ደግሞ በካህናቱና በቅዱስ ሚካኤል ልትባረኩ የመጣችሁ ሰዎች አላችሁ። እንግዲህ ወደዛ ስንመለከት ብዙ ታሪክ አለው፣ ብዙ ምስጢር አለው። ነገር ግን መጨረሻውን ልንገራችሁ። ሙሴ ተጨነቀ። ከፊት ለፊቱ ባህር እየጠበቀው ነው። ፈርዖን ህዝበ እስራኤልን ድጋሚ በባርነት ሊገዛ ክተት ሰራዊት ብሎ ምታ ነጋሪት ብሎ እስራኤላውያንን ተከተላቸው። ከዛ እስራኤላውያን ከፊት ለፊታቸው የኤርትራ ባህር ይጠብቃቸው ነበረ። ሙሴ ተጨነቀ፣ ወደ እግዚአብሔር ጮኸ። እግዚአብሔር እንዲህ አለው፣ ሙሴ ለምንድን ነው የምትቆጣኝ አለው። ለምንድን ነው የምታጉረመርምብኝ? በያዝከው በትር አለ፣ ባህሩን ምታው አለው። ምኑን ምታው? ባህሩን ምታው፣ ይከፈላል። ዛሬ ጥላት ዲያብሎስ እዚህ ቦታ ላይ ይመታልናል። አልገደላችሁም። እግዚአብሔርን እናመስግነው። እስኪ ጥላት ዲያብሎስ ይመታል። ያ የሙሴ በትር ይሄው መቋሚያው፣ እዚህ ጋር መቋሚያው የዚህን ዓለም ኃጢአት ከፍለን የምንሻገርበት፣ ለአባቶቻችን ለዚህ ቦታ ለቅዱስ ሚካኤል ቃል የተገባለት ቦታ ነው። አያችሁ ያ የሙሴ ብትር ነው። ዛሬ በቤተ ክርስቱ በቤተ ክርስቲያን በቤተ መቅደስ ካህናቱ የሚያገለግሉበት ሌላ ምንም አይነት ዓላማ የለውም። ዓላማ ስላችሁ የባዕድ አምልኮት አይደለም እኛ የምናመልከው የምንከተለው። ከዛን በኋላ በያዝከው ብትር፣ ብትር ይዘሃል፣ አዎ፣ ያ ብትር ነው። ዛሬ እኔና እናንተ ካህናቱ እየተገለገሉበት ይሄ መቋሚያ ማለት ነው። ይሄ መቋሚያ፣ ይቅርታ፣ ይኔ አባት፣ ይሄ መቋሚያ ማለት ነው። ይህንን መቋሚያ ባህሩን ምተው አለው በእግዚአብሔር ስም መታው። ቅዱስ ሚካኤል በፀሐዩ በአምደ ደመና ቀኑን በአምደ ብርሃን ሌቱን ይመራ ነበረ። ማን? ቅዱስ ሚካኤል። ማንን? ህዝበ እስራኤልን። እስራኤል ዘስጋ፣ እስራኤል ዘነፍስ፣ ዛሬ እኔና እናንተናን ግደላችሁም። ደስ ይበላችሁ፣ እግዚአብሔርን አመስግኑ። ባህሩን መታዋለ። ባህሩን መታው። ምኑን መታው? ባህሩን መታው። በዛ በመታው ጊዜ እንደ ግርግዳ ግራና ቀኝ ተከፈለ ይላል። ግራና ቀኝ ተከፈለ። ኦሪት ዘጸአት ምዕራፍ 14 ቁጥር አስራ ስድስት ጀምራችሁ ተመልከቱ ብያችኋለሁ። መታው፣ እስራኤላውያን በደረቅ መሬት ተሻገሩ። ከተሻገሩ በኋላ ፈርዖን ይሄንን ሲያየ እግዚአብሔርን ታምር አላየም

የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች አሁን ዝክሩ ሊዘከር ሽንኩርቱ እየተላጠ እንጨት እየተፈለጠ ዋ እየተቀዳ እንግዲህ ተጓዦቻችን ባለሙያ ናቸው፣ እህቶቻችን ማለት ነው። የው ሙያው ላይ እንግዲህ ወንዱም ሳይቀር ማለት ነው፣ ሁሉም ተሳታፊ ነው። እግዚአብሔር ይመስገን። አሁን እንግዲህ የወጥ ስራው ሊጀመር ነው ማለት ነው። እንጀራ እየተጋገረ ነው፣ እንጀራ ይመጣል። የመጣው እንግዳ ይስተናገዳል ማለት ነው። ወጡ እየተሰራ ነው እንግዲህ፣ ወንዱም ሴቱም ተባብሮ እየሰራ ነው። በጣም ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። እግዚአብሔር ይመስገን። እንዴት ነው ወጥ ስራ፣ የአንዳንድ ነገር በሉ እንጂ ምን ነው ጥሩ። በረከት አግኝታቸዋል። እንግዲህ የድነት ያደርግላችሁ። ያልመጡት መቶ ደግሞ እንደዚሁ ቀጣይ መስከረም አስራ ሁለት ነው የሚኖረን ማለት ነው። ያኔ ደግሞ ሰብሰብ ሰፋ ብለን አዳራሹም እስከዛ ያልቃል። እንግዲህ በስፋት እንደዚሁ እንድንገለገል በረከቱ እንዲደርሰን በያለንበት ሰላም ያደርግልን። ምሰሩትን የሰራችሁትን ስራ ቅዱስ ሚካኤል የኃጢአት መደምሰሻ የዳቢሎች ድል መንሻ ያደርግላቸው፣ የገነት መንግስተ ሰማያት መውረሻ ያደርግላችሁ። በሀሳባችሁ በጉልበታችሁ፣ በገንዘባችሁ የተራዳችሁ ሁሉ ቅዱስ ሚካኤል ይርዳችሁ። አምደው ቅዱስ ሚካኤል አመድ ያደርግላችሁ፣ ጥላታችሁን ይጣልላችሁ። ይህንን የምትሰሙት ሁሉ ጥላታችሁን ይጣልላችሁ። የተዋህዶ ልጆች ሁላችሁም እዚህ ቦታ ላይ በረከት ቢደርሰ ብላችሁ ያስባችሁ የተመኛችሁ ሁሉ ሸክም የሆነባችሁን የኃጢአት የዳቢሎስ እስራት ሁሉ ይጣልላችሁ፣ አመድ አድርግላችሁ። እግዚአብሔር ከሁላችን ጋር ይሆንልን፣ እናንተንም ደግሞ በእድሜ በጠና ይጠብቃችሁ። እህቶች ወንድሞቼ ሁላችሁም ተባብራችሁ፣ ውሃ ቀርታችሁ፣ እንጨት ፈልጣችሁ፣ ሁላችሁም እንደዚህ እየሰራችሁ ነው። የላይኛውን ቤት ይስራልን። ለሁላችንም ነው ይስራላችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን የሰሃን ንጥረት ነው እንጂ እንጀራ ሙሉ ነበር፣ እንጀራ ሙሉ። እዚህ ጋም አሉ። እዚህ ጋ አሉ። ይሄው እዚህ ጋም ወጣቶች አሉ። ዝክራችን እንግዲህ ይህንን ይመስላል። እንግዲህ ቤተሰቦቼ ደግሞ ለኅዳሩ በሰላም እንዳደርሰን ያኔም እንደዚሁ ሰፋ አድርገን አዳራሹም ያልቃል እስከዛ አዳራሻችን ውስጥ እንዘክራለን ማለት ነው። እግዚአብሔር ይመስገን። የበላውም ያበላውም እንግዲህ ቅዱስ ሚካኤል ይባርከው ይቀድሰው። ሀገራችን ኢትዮጵያን ሰላም ያደርግልን፣ ሰላም እግዚአብሔር ከሁላችን ጋር ይሁን። ቤተሰቦች፣ አይ ቦታ ያዙ። ሰልፍ ያዙ፣ ሰልፍ ያዙ፣ ሰልፍ ያዙ። አሁን ይሄ መተላለፊያ መንገድ ነው። ደግሞ ሆድ እኮ አይደለም እኮ በረከት ነው። ይሄ ማንም ቤቱ ምግባቱ አይደለም። ብንበላው መድኃኒት ነው በስሙ የተዘጋጀ መድኃኒት ስለሆነ ነው እንጂ ማንም ታቸግሩ አይደለም። በስሙ የተዘጋጀ ስለሆነ ነው። ፈውስ ነው፣ መድኃኒት ነው። ኦርቶዶክስ ሃይማኖቱ ብቻ ነው። ይሄ ስርዓት ያለው ሌላ ቦታ የለም እኮ። ቀብሱሯ፣ ጨብጭቡ መለየት ነው። ሌላ ምንም እንትን የለም እና ጥሩ ነው።